ሰላም ጤና ይስጥልን። እንደምን አላችሁ? ዛሬ አንድ መጽሐፍ ይዤ እቀርባለሁ። ይች መጽሐፍ ምናልባትም በአጭር ጊዜ የጨረስኳት ግን ደግሞ እየተደገመች መነበብ እንዳለባት የሚገባኝ መጽሐፍ ናት። አንቺ ያልኳት መጠኗን ነው። በይዘቱ አንቱነት የሚገባው መጽሐፍ ነው ብዬ አስባለሁ። ምናልባትም መጽሐፉ አዎ እርሱ ጋር ያመኛል ይሰኛል። ይህ መጽሐፍ በመቶ ሀያ ሰባት ገጾች የተቀነበበ መጽሐፍ ነው። በዚህ መጽሐፍ ውስጥ የቀረቡ አጫጭር ታሪኮች አሉ። እነዚህ አጫጭር ታሪኮች በርካታ ጉዳዮቻችን ይዳሳሉ። እነዚህ በርካታ ጉዳዮቻችን ባላየናቸው ገጾቻችን በኩል ራሳችንን የሚነግሩን መጽሐፍት ናቸው ጉዳዮች ናቸው ብዬ አስባለሁ ምንድን ነው አንዴ ጋሽ ሳህለስላሴ ብርሃነ ማርያም የሆነ መጽሔት ላይ ሲናገሩ የዶስቶቭስኪን ስራዎች በማነብበት ጊዜ ራሴ ጋር ራሴን ገልብጠው ያሳዩኛል የሚል ሀሳብ አቅርበው ነበረ እውነታቸውን ነው አንዳንድ መጽሐፍት እንደ ጓደኛ የሚያማክሩ እንደ አባት የሚመክሩ እንደ እናት የሚያባብሉ መጽሐፍት አሉ ማለት ነው። እና ይሄ መጽሐፍም አንዱ ነው ብዬ አስባለሁ። አዎ እርሱ ጋ ያመኛል ይሰኛል። አንዳንድ ህመሞች አንዳንድ ህመሞች ከባድ ናቸው ህመማቸው። በሐኪም ሊገለጽ የማይችል ወይም የተለየ ጠንከር ያለ ጥንካሬ ያላቸው ህመሞች አሉ። እርሱ ጋ ያመኛልም አንዱ የህመም አይነት ነው። ምናልባትም መጽሐፉን በማነብበት ጊዜ ከአጫጭር ልቦለዶች በሚጻፉበት ጊዜ ወይም ግጥሞች በሚጻፉበት ጊዜ በብዛት ከመጽሐፍ ውስጥ ካሉ ርዕሶች ደራሲውን የተመቸው ሊሆን ይችላል፣ ወይም የመጽሐፉ ይዘት በብዛት ሊያተኩርበት ይችላል ተብሎ የታሰበውን ርዕስ ሊሆን ይችላል። እኔ ግን ብዙዎቹን አነበብኳቸውም፣ እንዴት በዚህ ልክ እኩል ይዘት እኩል ስሜት እኩል ሀሳብ የሚሰጡ ጉዳዮች ይኖራሉ ብዬ እንዳስብ ሆኛለሁ። አንዱ ከአንዱ አይበላለጥም። መስታወትም ከእርሱ ጋር ያመኛል። ወይም ሌላውን ከሌላ ማወዳደር አይቻልም። ወይም ከትንሽ ሽንቁር ጋር ማወዳደር አይቻልም፣ ማለት ማበላለጥ አይቻልም። ምናልባትም ገጹ ሲያንስ ይህን ነገር መገመት ነበረብኝ ይሆን የሚል ጥርጣሬ መጥቶብኛል። ይህ ምን ማለት ነው? ብዙ ጊዜ አነስተኛ ገጾች በሚኖሩበት ጊዜ ይዘታቸው እጅግ በጣም የጠነከረ ይሆናል። ይዘታቸው እጅግ በጣም የጠነከረ ይሆንና መጽሐፎቹ ተነባቢ ይሆናሉ። በባለ ጉዳይ ጉዳይ ተደርገው የሚያዙ የሚያነሱት ርዕስ የሚያነሱት አጀንዳ የሚያነሱት ጉዳይ ከፍ ያለ ይሆናል ማለት ነው እና እርሱ ጋ ያመኛል የሚለው ርዕሱ በጣም ገራሚ ነው። መስታየት በጣም ገራሚ ነው። ትንሽ ሽንቁር በጣም ገራሚ ነው። ሁሎቹም በእኩል ይዘት ወይም በሚሰጥ ስሜት ይነበባሉ ማለት ነው እና እኔ መጽሐፉን እጅግ በጣም ወድጃዋለሁ። የአድሃኖም ምትኩ ብዕር ይባረክ። እንዲህ ሲጻፍ አንደኛ ራሱን የሚፈትሽ ማህበረሰብ ይፈጠራል። ራሱን የሚያይ ትውልድ ይፈጠራል ራሱን የሚያይ ሰው ይመጣል፣ የሚል እይታ ይኖረኛል። ምክንያቱም ይሄ መጽሐፍ በብዛት ምን ላይ ያተኩራል? ስነ ልቦና ላይ ያተኩራል፣ ወይም ስነ ልቦና ፍልስፍና ላይ ማለት ነው። መጽሐፉ የተጻፈው ከውስጥ ወደ ውጭ ያሉትን ጉዳዮች ነው የሚመለከተው አሁን ብዙዎቹ የጸሐፊዎች አይተን ከሆነ ማሳበብ ይበዛቸዋል፣ ማሳበብ ማለት ነው። ይሄ ማሳበብ የሚገለጥበት የራሱ መንገድ ይኖረዋል። ብዙ ጊዜ ብዙ ጊዜ ጉዳዮችን ኤክስተርናላይዝ በማድረግ ነው የሚጀመረው። እዚህ ጋ ግን ከራስ በመነሳት ነው ወይም ራስን በመፈተሽ ነው የሚጀምረው ማለት ነው። እንደው ይሄ እነዚህ ታሪኮች ውስጥ ያሉ ነገሮች አይነኩም ብለን የምናስባቸው በመጽሐፍ መልኩ ቢቀርቡ ሌላ ነገር ይኖርባቸዋል ብለን የምናስባቸውን በሚጣፍጥ ወግ ዳሰሳ አድርጓቸው ያልፋል። እነዚህ የተዳሰሱ ጉዳዮች ምንድን ነው የሚሆኑት? እኛን ራሳችን እንድንፈትሽ ያደርጉናል ማለት ነው። እውነቴን ለመናገር እኔ ይህን መጽሐፍ በአጭር ጊዜ እጨርሻለሁ፣ ግን ሶስቴ ወይም አራቴ ለማንበብ ቀጠሮ ይችለታለሁ። ምናልባት አንብቤ ሌላ ጊዜ የተረዳሁትን ነገር ደግሞ ይዤ ያቀርባለሁ ብዬ አስባለሁ። ምክንያቱም አረዳድ በወቅት በሁኔታ በምን ሊለያይ ይችላል። ስለዚህ ይህን መጽሐፍ እንደዛ ነው እንትን የምለው። እኔ እንዲህ አይነት ጽሁፎች ሲጻፉ አንደኛ አይጎመዝዙም። ማለት እውነትን በሚጣፍጥ ውበት ማቅረብ እውነትን በውበት ማቅረብ ሲቻል የሚሆነው እንደዛ ነው። የሚሆነው አለመሰልቸት ነው። የሚሆነው መወደድ ነው። ለዛም ነው ባለፈው ባየሁት አንድ ስለ ንባብ የሚሰራ ድርጅት ላይ በኢትዮጵያ ተደጋግመው ከተነባው መጽሐፍት አንዱ እርሱ ጋር ያመኛል ነው። በእርግጥ ደራሲው ከዚህ ቀደም በመኖር በር በኩል የሚል መጽሐፍም አለው። እነዛን ጉዳዮች ያየበት የዳሰሰበት የራሱ የአጻጻፍ ዘዴ ሊኖረው ይችላል። እኔ ይህን የአጻጻፍ ዘዴ ወድጄለት አለው ይቀጥል ይክበር የሚል ሰው ነኝ። በእርግጥ መጽሐፉ ውስጥ እየጣፈጡን የምናልፋቸው ጉዳዮች ሊኖሩ ይችላሉ። እሱንም መፈተሽ ይኖርብናል ብዬ አስባለሁ። አመሰግናለሁ።